የባሳ አታምጣ ነው እነዚህ ሰዎች እንግዲህ በፈረቃ ነው በቃ ነገሩን በፈረቃ ነው እያረጉ ያሉት እና እየተፈራረቁ አቃጥለው ሊደፉን ነው እኮ ዛሬም ያው ዳኒና ሶሲ ነው የመጡት ና ሀይሚ መታለች የሀይሚ ደግሞ ግራ ነው የሚያጋባው በእርግጥ ዛሬ ዳኒ አይደለም የጠራ ሶሲ ነች ግን ሶሲስ ብትሆን በቃ እንዲ አላገኘውም ያልሽሆን ሰው ሀይሚ ደግመሽ የምታገኘው ለምንድን ነው ሰላምቱን እንዴት እንዴት ናችሁ ሰላማችሁ ይብዛ ውድ ቤተሰብ እንግዲህ ምንም ማድረግ አይቻልም እና ሀይሚና ማነው? ይሄ ኩርንችት እና ሶሲ ከሀይሚ እና ከብርኬ ሕይወት እስከሚወጡ ድረስ እኛ መቃጠላችን ነው። አልቃና በቃ ተቃጥለን ተቃጥለን ግዴታ ሳንፈልግ የምናያቸው ነገር እና ሀይሚ አሁን ዛሬ ለነገሩ ሁሌም እንደተሳሳተች ነው። በቃ ሁሌም ታ ትባላለች ሂዳ ታገኛለች። እና በነገራችን ላይ የዋ ሆናችሁ ሰው ከሚጠቀምባችሁ ብልጥ ሆናችሁ ሰው ቢጠላችሁ ይሻላል። የራሱ ጉዳይ ቢጠላችሁ። ሰው ያበላችሁ ሰው ያጠጣችሁ ምን ያመጣል? ዋናው ነገር እናንተ በሰው ሀቅ አትሄዱ፣ የሰውን ሀቅ አትንኩ እንጂ ለእናንተ ብልጥ መሆን እራሳችሁን ነው የሚጠቅማችሁ። እና አሁን የሀይሚ የዋህነት ከልክ በላይ ያለፈና መጠቀሚያ ሆነች። እሱ ይፈምሳል፣ እሷ ደግሞ ያለ ስም ስም ይሰጣታል። ምንድነው ፈልጋው ነው ወይ አስሬ ስጠራት የምትሄደው? እንደ ይህን ነገር ማልሰማበት የት ልሄድ። ግን የዋህነት እንደዚህ ከሆነ ግን የዋህ እንዳትሆኑ፣ የምሬን ነው የምላችሁ። የዋህነት ራስን የሚያስጠቃ ከሆነ በጣም ከባድ ነው። እና አሁን ዳኒ ባይጠራትም ሶስት ስጠራት ለምን ትሄዳለች እንዴ? በቃ አልመጣም እኮ ነው ድርቅ ማለት አይቻልም እንዴ? ወይ መቃጠል። ዛሬ ደግሞ እንደው ይመጣሉ ብዬ ነበር። ከቡራ ጋር ያው የሆነ የተስተካከለ ነገር አለ ብለው እንኳን ባይመጡም እኔ እንጂ አላውቅም። አብረው ጠብቄ ነበረ ዛሬ ማለት ነው። አላውቅም ለምን እንደዛ እንደጠበቅኩኝ። ግን ዞሮ ዞሮ ይሄ አቃጣይ ሰውዬ ነው የሾ ምንድን ነው የሚባለው የምድር ሽሁንም ጠፋኝ። እራሱ የሚባለው ማለት ነው። ሀይሚ ተጨንቃብኛለች፣ ነገሩን አፈጣጠንኩት መሰለኝ እያለ ይቦታ ድረፋል እንግዲህ ምኞት አይከለከልም። በነገራችን ላይ ያው ሰው የፈለገውን መመኘት ይችላል። ዋናው ነገር ደግሞ ማግኘቱ ነው አይደለ። ሀይሚን ደግሞ እንደማታገኛት ታውቃለህ። ኮረንች ዳሚ ማለት ነው። እዚህ ጋር ዩቲዩበር ምናምን እያልክ ባስለፈልፍ መልካም ነው፣ ምክንያቱም ማንም የሚለቅ የለም ህይወቴ ምስቅል ቅላል አለ። አንተ ከሀይሚና ከብሩኬ ህይወት ካልወጣ ገና ባናት ትዘቀዘቃለህ። መነኝ የሶሻል ሚዲያ ሰው ደግሞ አይነሳባችሁ፣ የምሬን ነው። ከተነሳ ዳኒ በቃ መድረሻ ነው የምታጣው። የምሬን ነው። የሚለ ይሄ ምንድነው የምትመጻደቅበት? ይሄ ፈለወረ ምንም ሊያድን አይችልም። ስለዚህ ከወዲሁ አደብን ብትገዛ ነው የሚሻለው። ምን አይነት መዋረድ ነው? እንደ ወራዳ ነ ዳኒ እግዚአብሔርም፣ በጣም ወራዳ ሰው ማንኛው ፍቅረኛ ነው። እስቲ ፍቅረኛውን ጠርቶ በእኔና በአንቺ መካከል ምንም እንደሌለ ነገርያት ብሎ ለሌላ ሴት የሚናገረው ምን መልከስከስ ነው? ምን አይነት ከልከሰከስክ ሰው ግን? እና ዋናው ጉዳዩ ምንድነው? ሶሲን የጠራት ለምንም እኮ ፈልጓት አይደለም፣ ሀይሚን ለማግኘት ነው። ማለት ሀይሚ አላነሳለትም ብላለች። እንግዲህ ይኸው ቃሏን እየጠበቀች ነው እኮ። ባይሆን ሲጠሯት መምጣቷ ነው የሚያናድደኝ እንጂ አሁን ስልክ አላነሳለም። እዚህ በኋላ አንገናኝም ብላው የለ ስልክ አላነሳችለትም። እና በእሷ በኩል ሀይሚን ለማግኘት ነበረ። ግን ዝም ብላችሁ ማ ተመልከቱ፣ ሶሲ እና ዳኒ ሲገናኙ እንኳን የዛን ቀን እንደዛ ተጣልተው ሙጭልጭ ምንድነው ሙልጭልጭ አድርጎ ተሰዳድበው ጥንብልኩሳቸውን ብዙኩሳቸውን ወጥቶ ተሰዳድቦ እሷን እች ሰደበችው። ግን ሲገናኙ እንዴት ነው እንደተሰዳደበ ሰው ነው እንዴ የሚሆኑት? ኖርማል እኮ ናቸዋል። አይደለም ይሄ በቃ ጀስት ለፈን ያደረጉት ነገር፣ ምንም አይነት ጥል እንደሌላቸው ነው የሚያሳውቁት ከመካከላቸው። እና መጀመሪያ ሀይሚ ሳትመጣ በፊት ማለት ነው። ታዲያ አሁን እነዚህ ሰዎች ውስጥ ለውስጥ ግንኙነት የላቸውም ለማለት እኮ ይከብዳል። እውነቴን ነው የምላችሁ። እንዴ እዚህ ካሜራ ላይ እያስመሰሉ ነው እንውጣ ከህይወታቸው። በቃ አንተ ሙጣ እኔም ልውጣ የምትለው ውሸቷን ነው የሚመስለኝ። እኔ ምንም አላመንኳትም። እና በአንድ በኩል ደና ነገር ትናገርና በአንድ በኩል ደግሞ ሀይሚን የሆነ ሌላ ነገር እንድትጭር የሚያደርግ ነገር ነው የምታወራው። አሁን ለምሳሌ ስልክ ስደውልለት የብሩኬን ስልክ አውጥታ ማሳየት ምን አስፈለገ? ይሄ ነገር ሀይሚ ስታየው ሀይሚ ምን እንደሚሰማ ታውቃላችሁ አይደለ? ይህን ነገር የምታደርገው ሆን ብላ ነው። ሀይሚ እንድታየው ነው አይደለም? ግን ሀይሚ ስትመጣ ደግሞ በቃ እኔ ከአንቺ ህይወት ወጥቻለሁ ይቅርታ ምናምን ትላለች መሰባበቅ እባቦች በጣም እባቦች ናችሁ እሺ እሺ ሶሲ ማለት ነው ቅድም ለሀይሚ ተዋት ምናምን ብለሽ ስለተከላከልሽ ጥሩ ነገር ሰራሽ ልትባይ አትችይም በፍጹም አንቺ ጎበዝ እስከሆንሽ የምርም በቃ እስካሁን ድረስ ያደረግሽው በንዴት እስከሆነ ድረስ ሀይሚን ቁጭ አድርገሽ በተረጋጋ መንፈስ ብታወሪያት እመኝኝ ሀይሚ ታምናለች የምሬን ነው የምላችሁ። ሀይሚ ንዴት ውስጥ ካልሆነች በጣም ሰውን የምታዳምጥ ልጅ ነች። እግዚአብሔርን እዚህ በፊት ጸባይዋ በጣም ተመስክሮላታል። አሁን ነው የተቀያየራችሁ። ሀይሚና ቁጭ ብላ እሷና ብሩኪ ታማጆች እንደሆኑ ማለት ወንድሟ እንደሆነ በስነ ስርዓቱ በቃ የሆነ ሁሉ በንዴት የሆነ ነገር ነው ብላ ፈትፈት አድርጋ ብታስረዳት ሀይሚ ወደ ቀልቧ ነው የምትመለሰውና ግን ይህን ማድረግ አትፈልግም። ለምን? ሁለቱ እንዲታረቁ ስለማትፈልግ ማለት ነው። አሁን እርግጠኛ ነኝ ሀይሚ የተረጋጋ መንፈስ ናት ብዬ አስባለሁ። ስለ ብሩኬ ጉዳይ ማዳመጥ ትችላለች፣ በደንብ የሚነግራ ሰው ካገኘች ማለት ነው፣ ፍትፍት አድርጎ። በጣም ያሳዝናል። ይሄ ኩርንችት ደግሞ ማለት ነው በእኔና በሶስ መካከል ምንም እንደሌለ እንድታውቅ ፈልጌ ነው ይላልና አወቀች አላወቀች ምን ልታመጣ ምን ያድርግላታል? አንተ ምን አገባት እሷ ሲጀመር እንዴ። ስትፈልግ ከሰው ሲጋ መለየት ሳትፈልግ ደግሞ መታረቅ ትችላለ እኮ እኔ እና ሶሲ ፍቅረኛ ስለነበረን ነው ሀይሚ ከኔ ጋር ስታወራ ስሜት የማይሰጣት ይላል። የአንተን ስሜት ገደል ሆነ ገደላ ገደል ይዘው መግባት ትችላለህ ሲጀመር። አሁን ሀይሚ በቃ አደጋ ውስጥ ያለች እየተሰማኝ ነው። ምክንያቱም በቃ እግሯን ካልሰበሰበች እሷ ነገር ነው የሚመጣባት በድጋሚ። አሁን ነገ ዳኒ በሌላ ስልክ ደውሎ ነይ ቢላት ወይም ደግሞ እኔ እያሰብኩት ያለሁት አሁን ደውሎ እንደ ማስፈራራት ነው የሚያደርጋት ማለት ነው። እንግዲህ አስቡት ከዚህ በፊት የነበሩ ነገሮችን ሀይሚ እየተስፈራራች ምን ነገር እየደረሰባት እንደሆን ታስታውሳላችኋል። ከዚህ ጋር መናገር አይጠበቅብኝም። ይሄ ልጅ ደግሞ እንደነዚህ አይነት ነገሮችን፣ ጉልበት መጠቀምን አያቆምም። ለምን የሀይሚ ባህሪ በደንብ ገብቶታል። ሀይሚ በጣም የዋህናት ነገሮችን ትሰማለች፣ እሱ ሚላትን እያመነች ስለነበረ አሁንም በዚህ መልኩ ሊያጠቃት ነው የሚሞክረው ማለት ነው። ስለዚህ እባካችሁን እንደውም ዛሬ አዲስ አበባ ገባ ጋሽ እና እርግጠኛ ነኝ ሀይሚን ሳያገኛት ብርኬን ሳያገኛቸው የሚመለስ አይመስለኝም እና ጋሽዬ አግኝቶ አንድ ነገር እንዲላቸው እነዚህ ልጆች እባካችሁ ተባበሩን። እኛ ማድረግ የምንችለው በቃ ተመለሱ፣ ከነሱ ሰዎች ጋር አትገናኙ ነው። ከዛ ውጭ ሌላ ምንም መፍጠር የምንችለው ነገር የለም። በዙሪያችሁ ያላችሁ ሰዎች ግን ብዙ ነገር መፍጠር ትችላላችሁ። እና እና በጣም ከባድ አደጋ ውስጥ ናቸው። ይሄ ልጅ በቃ እንኳን አይደለም ሀይሚና ብሩኪን አልፎ ተርፎ ቤተሰብን እየነካ ነው። እነ ሀብን ሲጠራ ነበር ዛሬ በዛ ቡታጅራ ሆናችሁ ምደነፉ በሙሉ እኔ ከተጠየርኩባችሁ ምናምን እያለ አቅም እኮ የለውም ቤተሰብ የምሬ ነው የምላችሁ፣ አቅም የለውም። ይሄ ስቶ ሰውን ለማሳሳት ነው፣ ሌላ ጦርነት ለማስነሳት ነው። እና እንግዲህ ሀፍ ሲናገር የነበረውም ሰምታችኋል። ምንድን ነው እሱ ነገርን ይመካካል መጥተው የሆነ ነገር እንዲፈጥሩ ከዛ እነዛ ደና የነበሩ ሰዎችን ቤተሰቦቻቸውን የሚመሩ የሚያስተዳድሩ ሰዎች እስር ቤት ለማስገባት ነው የሚጠራው ማለት ነው እንጂ በእሱ አቅም እኮ ምንም አያመጣም። ነግራቸዋለሁ፣ እንኳን አይደለም ወንድ ሴት ልጅ ያጠቀዋል። ይሄ ልጅ ሴት ልጅ ይመተዋል። ዳኒም የምሬ እንምላችሁ ግን አፉ ብቻ ነገርን ያሳስታል። በቃ ሰውን ያሳስታል፣ ወደ ተንኮል ይገፋፋል አፉ። እና ሀይሚ ቢያንስ ካለፉ ካለፉት እባክሽ ተማሪ፣ በፈጠረሽ አምላክ እንዴት እንድንገራት እሷ ኮሜንታ ላይ ብላለሽ ንገሩ። ቪዲዮንስ እንዴት ታያለች አሁን? እንደዚህ የምናወራውን ሜንሽን ስለምናደርግ ምናልባት ልታይ ትችላለች። እኔ እንጂ አላቅም፣ ዩቲዩብ ላይ ከገባች ምናምን ልታይ ትችላለች። እና ሀይሚ በፈጠረሽ አምላክ ራስሽን ጠብቂ እንዴ! ለምንድነው ከሰዓት ውስጥ ሄደሽ የምትማገጅው? አሁን ሶሲ ስለጠራችሽ አንቺ ደህና ሰው መስላሻለች። ማን ይታወቃል። እሷ እስከ ሌላ ሰው ጋር ተዋውላ ምናምን ተነጋግረ የሆነ ነገር ብታስደርግሽ ምን ታቂያለሽ? አንቺ ልጅቷ ተንኮል ተወጣጥራለች። አሁን ላይ ለምን እሷ ፍቅረኛዋ ነው። ፍቅረኛዋ ደግሞ አንቺን አፈቅራለሁ ብሎ እየተናገረ ነው። ስለዚህ ለአንቺ ጥሩ ስሜት አይኖራትም ሶሲ ማለት ዳኒ። ደግሞ ሳይረፍ ድብ በጊዜ ብትወጣ ይሻላል። ይህን ስሜት ስሜት የምትለውን ለራስ ቀቀለ ብላ ከዛው ሃይኒን መቼም እንደማታገኛት ታቃለ እንኳን ከብሩኬ ጋ ሆና ማለት ነው ሃይሚ ብቻዋን ብትሆን እንኳን አንተ ዞር ብላታይም በጮ እንኳን አትነካም እመቤቴ እንኳን ለሃይሚ ለሶሲ የምትገባ ሰው አይደለም እኮ ሶሲ ይቅርብሽ እንዳውም ይሄ ወንድ አይደለም እኔ ይሄን ያለ ለምንድ ነው አብራ የኖረች ሲጀምር ስንት ወንድ በሞላበት ሀገር አሁን ይህን ኩርንቺ ታፈቅዳልሽ አንቺ ሶሲ ወይ ፍቅር ፍቅር እኮ ውር ነው ይባላል ለነገሩ እኔ ምን አገባኝ ስላንቺ ኧረ ከልጆቹ ህይወት ውጡላቸው እናንተ ገደል ግቡ ከዛው ታረቋ እንታረቀም እና የሰውን ህይወትን እንበጥብጥ በግዴታ በቃ ተለያዩ እመኑኝ ደግሞ ማለት ነው ሀይሚና ብርኬ ነገ እጅ ልጅ ተያይዘው ያሳዩዋቸዋል እመኑኝ እውነት ታሸንፋለች ምድረት ተንኮለኞች የተንኮላችሁ ብዛት እናንተ ውስጥ ለውስጥ እየተነጋገራችሁ ውስጥ ለውስጥ ሰላም እየፈጠራችሁ ከዚህ ጋር ግን መታችሁ ታስመስላላችሁ ለማንኛውም ሀይሚ ራስሽን ጠብቂ ራስሽን ጠብቂ ከዚህ በላይ ምን እንናገር ጎበዝ እንዴ! እኛ ይህ ሁሉ ምንናገረው እኮ የሚመጣውን ስለምናውቅ ነው። ከዚህ በፊት ታይ ሀይሚ ታይ ሀይሚ ብለን ነበር አይደል? ይኸው የፈራነው እየደረሰ ነው። የተናገርነው ነገር ነው እየሆነ ያለው። እንደውም አሁን እኮ እነሱን አይደለም እኛ መናገር ያለብን ሀይሚና ብሩኪ እንዲሰበሰቡ ነው።